ኢየሱስ ብቻውን ያድናል? እ? ኢየሱስ ያድናል? ብቻውን ያድናል። ያለ አቡ ያድናል አይደል? ያለ ተክሊ ያድናል አይደል? ያለናንተስ ያላንተ ያድናሃል? ያላንተ ማለት አንተ የሆነ ተሳትፎ ሳታደርግ የሆነ ድርጊት መቀመቅ ይሆናል፣ ጌታራት ይሆናል፣ አስራት በኩራት ምናምን ማዕት አይነት የዝርፊያ መንገድ አለ። በዛ ሁሉ ሰተህ ማታኮ የፍቅር ስጦታ የአገልጋዩን መባረክ ምናም ይባሉ አሉ፣ ብዙ አሉ፣ የገንዘብ አቀባበል ዘዴዎች እዛ ውስጥ ሁሉ ሳትሳተፍ ትድናለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ክርስቲያኖች የተወደዳችሁ እንደምናችሁ፣ እግዚአብሔር አምላክ የተመሰገነ ይሁን። በጣም በጣም ደህና ነኝ እኔ። እግዚአብሔር አምላክ ስለጸጋው ስለስጦታው ሁሉ የተመሰገነ ይሁን። አሁን ከዚህ የምንረዳው አንድ የሚገርም ነገር ነው። እሱን እናያለን ማለት ነው። እንግዲህ አሁን ይህ ፓስተር ዳዊት ነው። ምንድን ነው የሚባለው? ኢየሱስ ያድናል ወይ ብሎ ይጠይቃል። ያለ አቡዬ ያድናል ወይ ይላል ያለ ጊዮርጊስ ያድናል፣ ያለ ተክልዬ ያድናል፣ ያለ አንተ ያድናል ወይ ይላል። ከዚያም በኋላ ቀጥሎ ምን ይላል? ያለ ቅዱስ ቁርባን ያድናል ወይ? ያለ ጥምቀት ያድናል ወይ ያለ ይናገራል። ይሄ በጣም መርዝ የሆነ ስብከት ነው። በነገራችን ላይ መርዝ የሆነ ስብከት ነው። መርዝነቱ ምንድን ነው ብላችሁ ከጠየቃችሁ ኢየሱስ ያድናል፣ አዎ። ያለ ማንም እገዛ ያድናል፣ አዎ ኢየሱስ ክርስቶስ የእግዚአብሔር ልጅ እርሱ ንማመን ያለ መላእክት እገዛ፣ ያለ ቅዱሳን እገዛ እርሱ የእግዚአብሔር ልጅ አዳኝ ነው። ለዛ ነው በዚህ በሐዋርያ ሥራ ምዕራፍ አራት ከቁጥር 12 ላይ ሐዋርያው ቅዱስ ጳውሎስ ጴጥሮስ የሰብክ ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም፣ ከሰማይ በታች ብሎ የኢየሱስ ክርስቶስ አዳኝ መሆኑን የመሰከረልን። እኛ ኢትዮጵያ ኦርቶዶክሳውያን፣ እኛ የእግዚአብሔር ልጆች፣ በእግዚአብሔር ልጅ በክርስቶስ በማመናችን ዳግመኛ የተወለድነው ልጆች፣ እኛ በዚህ በሚገባ እናምናለን፣ ኢየሱስ አዳኝ እንደሆነ ምክንያቱም በመጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 43 ከቁጥር 11 ላይ እግዚአብሔር እኔ ብቻ አዳኝ ነኝ፣ የሚያድናችሁ ሌላ የለም ብሎ እግዚአብሔር አዳኝ እንደሆነ ይናገራል። ሌላም በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 19 16 ላይ እግዚአብሔር ሰው እንደሌለ አየ፣ ተረዳ፣ ጽድቅም እንደራቀ አየ። ስለዚህ የሚማልድ ስጠፋን አየ ካለ በኋላ የገዛ ክንዱን መድኃኒት አመጣለት ብሎ እግዚአብሔር አብ የገዛ ልጁን የባህሪ ልጁን ወደኛ ልኮ በልጁ እንዳዳነን እናምናለን። ይህ አይደለም። ነገር ግን ምንድን ነው? እኛ መርዝ ነው ብዬ ይህን ቪዲዮ መናገር ያሰብኩበት ምክንያት አንደኛ፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሱስ ክርስቶስ ላይ ተክልዬ ጨምረን ኢየሱስ ያለ ተክልዬ አያድንም ብለን እንዳስተማረን አድርጎ መስበኩ ይሄ አንደኛው መርዝ ነው። ሁለተኛው መርዝ ያለ አቦ አያድንም፣ ያለ ቅዱሳን እግዚአብሔር ኢየሱስ አያድንም ብለን ቤተክርስቲያናችን እንደሚታምን አድርጎ ማቅረቡ ነው። ሁለተኛ ወይ ደግሞ ሦስተኛው ደግሞ ቅዱስ ቁርባን አያድንም፣ ጥምቀት አያድንም ብሎ ሕዝብ ላይ መርዝ ይረጫል ማለት ነው። ምን ማለት ነው? ቅዱስ ቁርባን አያድንም ሲባል ቅዱስ ቁርባን ምንድን ነው? መጽሐፍ ቅዱስ ላይ ላሳያችሁ። ለምሳሌ በዮሐንስ ወንጌል ስድስት ጌታ ኢየሱስ ክርስቶስ የተናገረው አንድ ቃል አለ፣ ስለ ቅዱስ ቁርባን ማለት ነው። ዮሐንስ ምዕራፍ ስድስት ሲታነቡ፣ ከቁጥር አርባ አምስት ላይ ሲታነቡ፣ ጌታ ኢየሱስ ክርስቶስ የተናገረው አለ አምሳ አረት ማለት ነው። እንዲህ ይላል ኦኬ። ምን ይላል? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሎ ጌታ ኢየሱስ ክርስቶስ ተናግሯል። እኛ የምንበላው ስጋ ከኢየሱስ ተለይቶ የሆነ የሌላ ስጋ አይደለም። ያድናል ብለን የምናስበው ኢየሱስ በስጋው በኩል ስጋውና ደሙ ያድናል የኢየሱስ ስጋና ደም ስለሆነ ማለታችን ኦኬ ታዲያ አንዳንድ ጊዜ ሲናገሩ ይሄ እኮ ቀጥታ ቁርባን አይደለም። ታዲያ ምንድን ነው ሲባል ኢየሱስን በማመን ነው የምንበላው፣ በማመን ነው የምንጠጣው ብለው መልስ ለመስጠት ያስባሉ። ያስባሉ፣ ይሄ ነው መጽሐፍ ቅዱስ ትርጉሙ፣ ይሄ ነው አይደለም። በማቴዎስ ወንጌል ምዕራፍ 26 ላይ እንሂድ፣ 26 ከቁጥር 26 ላይ ጌታ ኢየሱስ ክርስቶስ ዘላለማዊ ሥጋውና ደሙ ለዓለም እንደሰጠ ሲናገር እንዲህ ይላል። ስበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለቀ መዛሙርቱ ሰጣቸው፣ እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። እንቀይረው ታዲያ እንካችሁ ብሉ፣ ይህ ምን ነው አለ? ስጋዬ ነው። እኛ ቤተክርስቲያን ላይ ሚንቀበለው ኢየሱስ ስጋዬ ነው ብሎ በማቴዎስ ወንጌል፣ በዮሐንስ ወንጌል ላይ የተናገረው ዛሬ ቤተክርስቲያናችን ላይ ይህ ስጋ የኢየሱስ ስጋ ነው ለእኛ ብሎ ከሰማይ ወርዶ የፈሰሰው ደሙ ነው ብለን እንጠጣለን እንጠቅማለን ኢየሱስ ስጋዬ ነው አለ ሥጋዬ ደግሞ የዘላለምን ሕይወት ይሰጣል አለ ከሚን የተነሳ ከኢየሱስ የተነሳ አምላክ የተዋሃደ ስጋ ስለሆነ የኢየሱስ ስጋ ድንም ካልክ አንተ ኢየሱስን አታውቅም ኢየሱስ ብቻውን ያድናል ማለት ኢየሱስ የኢየሱስ ስጋውና ደም ያድናል ማለታችን የኢየሱስ ስጋና ደም ያድናል ማለታችን ኢየሱስ ያድናል ማለታችን ከዛ ጌታ ኢየሱስ ሥጋዬ ነው። ጽዋውን አንስቶ አመሰገነ እንዲህም አላቸው፣ ለብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ምን ነው ደሜ? ምንድን ነው? ደሜ ነው ያለው። ጽዋውን አንስቶ ነው የሰጣቸው። ስለዚህ በዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ያስተማረው በዚህ በማቴዎስ ወንጌል ላይ ደግሞ በተግባር ሰጣቸው። እንጀራን አንስቶ ሰጣቸው። እንዲሁም ደግሞ ወይን አንስቶ ጠጡ፣ ይህ ስጋዬ ነው፣ ይህ ደሜ ነው፣ ለአዲስ ኪዳን ለኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ነው፣ ይህ ነው ብሎ ጠጥ ሰጣቸው። እኛ ዛሬ ቤተክርስቲያን ውስጥ ስጋውን ስንቀበል፣ ደሙን ስንቀበል፣ ለኃጢአታችን የፈሰሰው የኢየሱስ ደም ነው ብለን እንጠቀማለን። ስጋውንም ይህ እውነተኛ ስጋው ነው ብለን እንቀበላለን። ስጋ አድንም ከኢየሱስ አያድንም እያለ የኢየሱስ ሥጋና ደም አያድንም ካልክ እ ኢየሱስ አያድንም እያልክ ደሞ አያድንም ስትል ኢየሱስ አያድንም እያልክ ነው። እኛ ግን ኢየሱስ ያለ ማንም ያድናል ስባል እራሱ አምላክ ስለሆነ እርሱ በስጋና ደሙ በኩል ያድንናል። ዛሬም የኢየሱስ ስጋና ደም ያው ትኩስ ሆኖ ስላለ ማለት ነው በዚህ እንድናለን ብለን እናስባለን። ሌላው ደግሞ ጥምቀትን ለማጣጣል ስሞክርን ያለ ጥምቀት ያድናል እያለ ይናገራል። ይኸውላችሁ ጥምቀት ምንድን ነው? በመጀመሪያ ደረጃ ጥምቀት ማለት እኮ ዳግመኛ መወለድ ነው። በዚህ በዮሐንስ ወንጌል ምዕራፍ ሁለት ከቁጥር ሁለት ጀምራችሁ ስታነቡ ጌታ ኢየሱስ ክርስቶስ ሰው ከውሃና ከደም ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያገኝም ማለት ይላል። እኛ አሁን ስንጠመቅ በኢየሱስ ክርስቶስ አምነን እንጠመቃለን። አምነን ስንጠመቅ ዳግመኛ እንወለዳለን ከማይጠፋው ከእግዚአብሔር ዘር እንወለዳለን። ማንን ስለተቀበለን? ኢየሱስ የእግዚአብሔር ልጅ ነው ብለን ስለተቀበለን እንድናለን፣ ዳግመኛ እንወለዳለን። ያ ኢየሱስን መቀበላችን የሚያሳየን ደግሞ ምንድን ነው? ጥምቀት ነው። ጥምቀት ደግሞ ከኢየሱስ ጋር መቀበር ነው። ከኢየሱስ ክርስቶስ ጋር ደግሞ ከሞት መነሳት ነው። ይህንን አነብላችኋለሁ ቆላስይስ ምዕራፍ ሁለት ከቁጥር 12 ላይ ሐዋርያው ጳውሎስ ስለ ጥምቀት እንዲህ በማለት ይናገራል። በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታት ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። እኔ በጥምቀት ከክርስቶስ ጋር ተቀብሬያለሁ። እርሱን ከሞት ባስነሳው በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ፣ በስላሴ በማመኔ ደግሞ ከኢየሱስ ጋር ከሞት ተነስቻለሁ። ህይወቴ በሰማይ ተጠቅልለዋል። ከክርስቶስ ጋር ተሰውረዋል። ለዚህም ጥቅስ አመጣላችኋለሁ። ከእርሱ ጋር እናንተ በበደላችሁና በስጋ በበደላችሁና በስጋችሁ ባለመገዘር ሙታን በሆናችሁ ጊዜ ከእርሱ ጋር ህይወትን ሰጣችሁ በደላችሁንና በደላችሁን ይቅር አላችሁ ይላል። ስለዚህ ሰው ከሲጠመቅ ከመጀመሪያው ማንነት ሞት ከሰለጠነበት ማንነት ይሞትና ዳግመኛው ኢየሱስን ይለብሳል። ገላትያ ምዕራፍ 3 ከቁጥር 27 እናንተ የተጠመቃችሁ ክርስቶስን ለብሳችኋል ይላል። ስለዚህ እኛ እየተጠመቅነው ክርስቲያኖች ኢየሱስ የእግዚአብሔር ልጅ እርሱ ካባችን ለብሰነዋል። ተጠምቃችሁ ለብሳችኋል እያለ ይህን ስለሚናገር ማለት ነው። ቲቶ ምዕራፍ 2 ላይ ስናየው ሐዋርያ ጳውሎስ ይናገራል። ምዕራፍ 3 ከቁጥር 5 ማለት ነው፣ እንዲህ ይላል። ምዕራፍ 3 እንዲህ ይላል እንደ ምህረቱ መጠን ለአዲስ ልደት የሚሆን መታጠብና በመንፈስ ቅዱስ መታደስ አዳንን እንጂ እኛ ስላደረግነው ስለ ጽድቅ ስለነበረን ስራ አይደለማል። ስለዚህ እኛ የዳን ነው እግዚአብሔር ስላደረገልን እንጂ እኛ ስላደረግነው ነው ስለ ጽድቅ ስራ አይደለም። አዲስ መታጠብ በምንድን ነው የምንታጠበው? በጥምቀት። በምንድን ነው ዳግመኛ የምንወለደው? በጥምቀት ከኢየሱስ ጋር የምንቀበረው በምንድን ነው? በጥምቀት። የምንድነው በምንድነው? በእምነትና በጥምቀት ስናምን፣ የኢየሱስ ክርስቶስን ማንነት ስናውቅ እንድናለን። ስንጠመቅ ከክርስቶስ ጋር እንተባበራለን። ይሄ ነው ጥምቀት ያድናል ስባል እንጂ እኛ ውሃ ውስጥ መግባት ያድናል እያልን አይደለም። ውሃ ውስጥ መግባት የሚያድን ከሆነ ብዙ ሰዎች ውሃ ውስጥ እየገቡ ነው። ነገር ግን በማን ምን አምነን ነው የምንገባው የምንጠመቀው ስባል በኢየሱስ ክርስቶስ አምነን እንጠምቃለን። ያመነ የተጠመቀም ይድናል፣ ያለመነ ይፈርድበታል ብሎ ስለተናገረ ከዛ ያለ ስራችሁ ያድናል ወይ? ሲቀጥል ሰው በኢየሱስ ሳያምን በስራዬ ይጸድቃለሁ ብሎ የሚያስብ ከሆነ ከንቱ ነው። ኢየሱስ አዎ፣ በእምነት ያለ ስራ ያድናል። በእምነት በእምነት እንድናለን። እኛ ክርስቲያኖች በእምነት ነው የሚንድ ነው፣ በስራ አይደለም፣ በእምነት ነው። በስራ ከሆነ ክርስቶስ በከንቱ ሞተ ይላል፣ ክርስቶስ በከንቱ ሞተ ገላትያ ምዕራፍ ሁለት ወደ መጨረሻው ቁጥር ላይ እንኪያስ ክርስቶስ በስራ በህጋችሁ የምትጸድቁ ከሆነ ክርስቶስ እንኪያስ በከንቱ ሞተ ብሎ አሪያው ዘግቶታል ስለዚህ እኛ ክርስቲያኖች አንድ ሰው በእምነት እንደሚድን እናምናለን እኔ በራሴ በእምነት ድኛለሁ ማን በማመን በእግዚአብሔር ልጅ በኢየሱስ ክርስቶስ ስራ በማመን የመስቀሉን ስራ በማመን እኔ ድኛለሁ አዎ ድኛለሁ ኢየሱስ ያድናል ይታደጋል፣ ከኃጢአት፣ ከሞት ባርነት፣ ከጠላት ወጥመድ ኢየሱስ ያድናል ይታደጋል። አዎ ታዳጊ ነው። እርሱ የሚበጀን እርሱ ነው፣ የበጀንም እርሱ ነው፣ አዳኛችን እርሱ ነው። ያለ ሥራችን በመስቀል ላይ ስሰቀል እኛ ያደረግነው ነገር የለም። እርሱ ባደረገልን እርሱን በማመን ግን የእግዚአብሔር ልጅነት አግኝተናል። እንዲህ ማለት ግን ስራ አይጠቅምም ማለት አይደለም። አንተ በክርስቶስ አምነ ከዳንክ የእግዚአብሔር ልጅ ከሆንክ በመጠመቅ ከክርስቶስ ጋር ከተቀበርክ ደግሞ እርሱን ባስነሳው በእግዚአብሔር አሰራር በማመን ከክርስቶስ ጋር ከተነሳ ከክርስቶስ ጋር ህይወት በሰማይ የተሰወረ ቆላሲስ ምዕራፍ 3 ላይ እንደተጠቀሰው ክርስቶስ ሲገለጥ ህይወታችን የሆነው ክርስቶስ ሲገለጥ ደግሞ ከእርሱ ጋር በክብር የምንገለጠው አንተ መልካም ሥራ መስራት ግድላል ማለት የሚችለውን ትሰራለህ ማለት። ድሃ ማብላት ከሆነ ታበላለህ። ማጠጣት ከሆነ ታጠጣለህ። ቤተ ክርስቲያን መገንባት ከሆነ ትገነባለህ። ትሰራለህ፣ የተቸገሩትን ሰዎች ትረዳለህ፣ የታሰሩትን ትጠይቃለህ፣ ለእውነት ትኖራለህ። ምክንያቱም ክርስቲያን ስለሆንክ፣ ለመዳን አይደለም። ይህን የምሰራው ክርስቲያን ስለሆንክ። የክርስቲያን ስራ ኃጢአት አይደለም። የክርስቲያን ስራ ቅድስና ህይወት ስራ፣ የክርስቶስን ህግ መፈጸም ስለሆነ ሰው ክርስቲያን ለመሆን መልካም ስራ አይሰራም። ክርስቲያን ለመሆን ያምናል። ሰው ክርስቲያን ለመሆን መልካም ስራ የማይሰራ ከሆነ እንዲሁ ደግሞ ለመዳን መልካም ስራ አይሰራም። ለመዳን ያምናል። ከዳነ በኋላ ድነቱን በስራው ያከናውናል፣ በስራው ይገልጣል፣ በስራው ያሳያል። ክርስቲያን መሆኑን በህይወት ይኖራል። ካልኖረስ ይቆረጣል። ለምሳሌ ክርስቶስ ምንድን ነው ብሎ የተናገረው? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ ካለ በኋላ በእኔ ያለው ፍሬ የማፈራውን ቅርንጫፍ ይቆረጣል፣ ይደርቃል፣ ወደ እሳትም ይጣላላል። ክርስቲያን ሆነ መልካም ስራ ማትስራ ከሆነ ዝም ብለህ ዘራፊ ከሆን ዝም ብለህ ኃጢአተኛ ከሆን ዝም ብለህ ዝሙተኛ እኮ ዝም ብለህ እግዚአብሔርን ማትፈራው ኮንክ፣ እንዴት ትሆናለህ? ትቆረጣለህ፣ ወደ ገሃነብ እሳት ትጣላለህ። ለምን? ክርስትናህን ስላልኖርክ፣ ድነትን ስላልፈጸምክ፣ ልክ እንደ ዳነ ሰው ስላልኖርክ፣ ክርስቲያን እንደሆነ ሰው ስላልኖርክ፣ ወራሽ እንደሆነ ሰው ስላልኖርክ፣ የክርስትናን ስላ ስራ ስለማትሰራ የሃጢያተኞችን ስራ ስለምንትሰራ ገሃነብ ትገባለ ማለት ነው እንጂ ሰው በቃ ኢየሱስን ሳያምን ኢየሱስ አይረባኝም፣ አይጠቅመኝም፣ ክርስትና አያስፈለገኝም በእግዚአብሔር ልጅ ማመን አይጠቅመኝም ብሎ እኔ በመልካም ስራ አይድናለሁ የሚል ሰው ይሄ ገሃነብ ነው የሚገባው። ምክንያቱም መልካም ስራ የሚያድን ከሆነ ኢየሱስ ከሰማይ ወርዶ መከራን መቀበል ባላስፈለገ ነበር። በከንቱ ሞተ ማለት ሰው በሥራው የሚጸድቅ ከሆነ ክርስቶስ በከንቱ ሞተ። ሰው ሚድነው በክርስቶስ በማመን ይድናል። ከዛ ከዳነ በኋላ ልጅነትን ካገኘ በኋላ እየዳነ ይኖራል። ከዛ መጨረሻ ላይ የክብርን አክሊል ያገኛል። የክብርን አክሊል ያገኛል ማለት ምንድን ነው? እግዚአብሔር ዘንድ ዘላለማዊ ሕይወትን ያገኛል። ምክንያቱም እኔ እስከ መጨረሻው ድረስ የጸናውን አድናለው እርሱ ይድናል ብሎ ጌታ ኢየሱስ ክርስቶስ በራእይ ዮሐንስ መልዕክት ራእይ ሁለት ቁጥር አስር ላይ ጌታ ኢየሱስ ክርስቶስ ተናግሯል። እስከ መጨረሻ ድረስ የጸና እርሱ ይድናል። ስለዚህ እኛ የምንድነው በክርስቶስ ነው። ከዛ በኋላ እንጠመቃለን። ከዛ በኋላ ቅዱስ ስጋውን እንቀበላለን። ምክንያቱም የኢየሱስ ስጋና ደም ስለሚያድን፣ ከዛ በኋላ ደግሞ መልካም ስራ የሚንችለውን እንሰራለን። አቅም የሚሆነውን ደግሞ መንፈስ ቅዱስ ነው። እኛ መልካም ስራ የሚንሰራበት አቅም የሚሆነን መንፈስ ቅዱስ፣ የሚንጸልበት አቅም መንፈስ ቅዱስ፣ ዳዎች ድሆችን የሚናበላበት አቅም የሚሆነን ኢየሱስ የእግዚአብሔር ልጅ ነው። ስለዚህ ይሄን ነው እንጂ አንተ ለማጣጣል ቁርባንን ለማጣጣል ጥምቀትን ለማጣጣል መልካም ስራ የሚሰሩትን ሰዎች ለማጣጣል ስትል ኢየሱስ አያድንም ብለን እንደሰበከን አድርገ ስታቀርብ ከኢየሱስ ጋር ተጣልተሃል ማለት ነው። ስለዚህ ይሄንን ነው ማለት የሚወደው። በሌላኛው ቪዲዮ እንመለሳለን። ይህ ሰው ሁል ጊዜ ትንሽ ኦርቶዶክስን ለመሳደብ ፕሮቴስታንቶቹን ይሳደባል በላቸው። እነሱ ችግር የለብኝም፣ ግን እውነተኛ ኦርቶዶክስ ሃይማኖት ትምህርት አታጣምሙ። እኛ ማናምነውን ነገር ግድ ታምናላችሁ፣ እኛ ማናደርገውን ነገር ግድ ታደርጋላችሁ ብላችሁ የምታቀርቡት ነገር በጣም አስከፊ ነገር ነው። ውሸት ማቅረብ መናገር፣ እግዚአብሔር በውሸት አይከብርምና ማለት ነው። እናመሰግናለን። ኢየሱስ ምግብ ሥጋ ወምግብ ነፍስ ኢየሱስ